ሰላም ሰላም እንዴት ናችሁ? ስልካችሁ ለተለያየ ጉዳይ ስትጠቀሙ የስልካችሁ ፍጥነት የሚቀንስባችሁ ከሆነ ይህን ሴቲንግ በማስተካከል የስልካችን ፍጥነት መጨመር ትችላላችሁ። መጀመሪያ የስልካችንን ሴቲንግ አፕሊኬሽን እንከፍታለን እ በሁለት መንገድ መክፈት እንችላለን። የመጀመሪያው በአፕሊኬሽኑ፣ ሁለተኛው ደግሞ ከላይ ድራግ አርገን ሴቲንግ የምትለዋለች እሱን ክሊክ ማድረግ እንችላለን። ቀጥታ ካልሆነ ወደ ሴቲንጉም ገብተን ሴቲንግ የሚትለውን እንከፍታለን ልክ እሷን ክሊክ አድርገን ወደ ታች ስክሮል ስናደርግ ወደ ታች ስክሮል ስናደርግ ልክ እስከ መጨረሻ ስክሮል እናደርጋለን። ከዛ በኋላ አባውት ፎን የምትላለች እሷን ክሊክ እናደርጋለን። ለምን ዴቨሎፐር ኦፕሽን የምትሏ ከታች ያለችዋ ዴቨሎፐር ኦፕሽን የምትሏ በአብዛኞቻችሁ ላይ ስለማይኖር እሱን አክቲቭ ማድረግ አለብን መጀመሪያ። ስለዚህ እሱን አክቲቭ ለማድረግ አባውት ፎን የምትሏ ጋር ክሊክ እናደርጋለን። ልክ እሱን ክሊክ ስናደርግ ሶፍትዌር ኢንፎርሜሽን ይመጣል። እሱን ወደ ታች ያለውን ክሊክ እናደርጋለን፣ ሶፍትዌር ኢንፎርሜሽንን። ከዛ በኋላ ቢልድ ነምበር የምትለዋለች እሷን አምስቴ ክሊክ እናደርጋለን። ልክ አምስቴ ክሊክ ስናደርግ ምን ያመጣልናል? አክቲቭ ያደርጋል ማለት ነው። ዴቨሎፐር ኦፕሽን የምትለዋን አክቲቭ ያደርጋል። አክቲቭ ከሆነ ደግሞ ወደዚህ መግባት አያስፈልግም። ኖ ኒድ ዴቨሎፐር ሞድ ሃዝቢን ሃዝቢን ኦልሬዲ ኢናቢልድ ይላል። ስለዚህ እኔ ዴቨሎፐር ኦፕሽን ኢናቢልድ ስላደረኩት ችግር የለውም። እና እንተ ከአብዛኞቻችሁ ጋር ስለማይኖር እሱን ክሊክ አድርጋችሁ አክቲቭ ማድረግ አለባችሁ። ልክ እሱን አክቲቭ ስታደርጋችሁ ወደኋላ ሁለቴ፣ ወደኋላ ወደ መጣንበት ወደኋላ እንሄዳለን። ልክ እሱን ስንጨርስ ከታች አባውት ፎን ብሎ ብቻ የነበረው ደቨሎፐር ኦፕሽን የምትለዋ ትመጣለች። ይህንን አምስት ክሊክ ስታደርጉ ከዛ በኋላ ወደ ደቨሎፐር ኦፕሽን የምትለዋ ክሊክ እናደርግና በጣም ብዙ ኦፍ የሆኑ ኦፍ ኦፍ የሆኑ እዚች ጋር ብዙ አሉ። እነዚህን ትተን ወደ ታች ወደ ታች በደንብ ስክሮል እናደርጋለን። አኒሜሽን ስክሪን ላይ አኒሜሽን የሚቀንሱልን አሉ። ለምሳሌ እዚች ጋር እነዚህ ሶስቱን ናቸው ማስተካከል ያለብን ዊንዶው አኒሜሽን ሞድ፣ ትራንዚሽን አኒሜሽን ስኬል ኤንድ አኒሜተር ዱሬሽን ስኬል የምትለን ሶስቱን ምን ማድረግ አለብን? ኦፍ ኦፍ ማድረግ አለብን። እሱ ለማድረግ ዊንዶው አኒሜሽን ስኬል በአብዛኞቻችሁ ለአኒሜሽን ስኬል ዋን ቱ ሊሆን ይችላል ይሄ ሊሆን ይችላል ከነዛ ትተን ምን እናደርጋለን ኦፍ የምትለዋን ክሊክ እናደርጋለን እዚህ ጋም ትራንዚሽን የምትለዋ ኦፍ ማድረግ አለብን ስለዚህ እኔ ኦፍ ስላረግኩ ችግር የለውም። ሶስተኛውንም አኒሜተር ዱሬሽን ኦፍ ማድረግ አለብን እሱንም ገብተን ኦፍ ካደረግን በኋላ ልክ ወደ ኋላ ሶስቴ ሁለቴ ነክተን እንወጣለን ከዚህ ማለት ፣ ልክ ከዚህ እንደወጣን፣ ሁለተኛ ኦፕሽን ምንድን ነው? ስልካችን እስሎ የሚያደርገው እዚህ ጋር ብዙ አፕሊኬሽኖች መከፈታቸው ነው። ስለዚህ እሱን ምን እናደርጋለን? ክሎዝ እናደርጋለን፣ ሁሉንም ማለት ነው። ክሎዝ እችን ሶስት ነጥብ ጣቧን ልክ ዚች ጋር መተን ሶስት ነጥብ ጣቧን እችን ስንነካት እችን ስንነካት ሁሉንም አማራጮች ያመጣልናል። ከዛ በኋላ ክሎዝ ክሎዝ ኦል የምትለዋን ክሊክ እናደርጋለን። ከዛ በኋላ እዚ ጋር ባክግራውንድ ላይ የሚያመጣልን አይኖርም ማለት ነው። ልክ እሱን ከጨረስን በኋላ የሚታየውን አፕሊኬሽን ያለውን አጥፍተናል። ከባክግራውንድ ማጥፋት አለብን አፕሊኬሽን። እሱ ደግሞ ባክግራውንድ ራን የሚሆኑ አፕሊኬሽኖችን መኖራቸውን በምን እናውቃለን? እዚች ጋር ከላይ ስሪ አክቲቭ ኢን ባክግራውንድ ይላል። ስለዚህ ሶስት አፕሊኬሽኖች አሉ አክቲቭ የሆኑ ማለት ነው። እነሱን ኦፍ ማድረግ አለብን። እነሱን ለማድረግ ልክ መጀመሪያ እንደገባን መጀመሪያ እዚች ጋር ሶስት ነጥቧን እንነካትና ሶስት ነጥቧን ልክ እንደዚህ ፕሬስ አድርገን ሶስት ነጥቧን ስንነካ ዝች ጋ ያመጣልናል። ከዛ በኋላ በሱ ላይ ክሊክ እናደርጋለን። ሶስቱም የተከፈቱ አፕሊኬሽኖች እነዚህ ናቸው። በአይን አይታዩም፣ ግን ባክግራውንድ ላይ ራን እያደረጉ እኛ ስንጠቀም ስሎ ይሆናል ማለት ነው። ለዛ ኤኒ ዲስክ እችን ስቶፕ አደርጋለሁ። ከፈለኩኝ እችንም ስቶፕ አደርጋለሁ። ልክ እሱን ከጨረስኩኝ በኋላ እችንም ሶስተኛውንም ከፈለኩ ስቶፕ አደርጋለሁ። አሁን ስለማልፈልግ ደን ይላለሁ። ልክ ኤኒ ደን ስትሉ አፕሊኬሽን ይህ ተዘጋ ማለት ነው። ስለዚህ ቅድም ሶስት የነበረ አሁን እኔ ስለሚፈልግ አንዱን ያልጠፋውትም አክቲቭ ዋን አፕሊኬሽን ላይ ልክ ይህን ከጨረሳችሁ በኋላ ስልካችሁን እንደዚህ ታደርጉና ከዛ በኋላ እቺ አይከኗን ነክታችሁ ኦፍ ታደርጋላችሁ ስልካችሁን። ስለዚህ ስልካችሁን ፓወር ኦፍ አርጋችሁ ከአምስት እስከ አስር ደቂቃ ካቆያችሁት በኋላ እንደገና ስትከፍቱት በሚገርም ሁኔታ ስልካችሁ የስልካችሁ ፍጥነት ይጨምራል። እንደዚህ አይነቶችን የተለያዩ መረጃዎችን ለማድረግ ቪዲዮን ላይክ ሰብስክራይብ፣ እና ሼር ማድረግ እንዳይረሳ። ኮሜንት ላይ ደግሞ አስተያየታችሁን አስቀምጡልኝ።